ሰላም ሰላም፣ አሰላም አላይኩም እንደምን አላችሁ? ደህና ናችሁ? እግዚአብሔር ስሙ የተባረከ ይሁን። ዛሬ አንድ ምስክርነት ይዣላችሁ። ቀርብ ያለው ተረጉምላችኋለሁ። ወደ ፕሮግራሙ እንሄድ። የተጻፈው ከባቢሎን ሰይፍ፣ ሚስተር ሰይፍ ወይም ደግሞ አቶ ሰይፍ፣ ኡስታዝ ሰይፍ ከባቢሎን ኢራቅ ወደ ኢየሱስ ክርስቶስ መምጣቱን ይመሰክርልናል። እንዴት ነው የምትቀበሉት? እንዴት ነው የምንቀበለው? የጌታ የኢየሱስ ክርስቶስ ሰላም ከእናንተ ጋር ይሁን። ዛሬ በጣም ደስ የሚል ዜና አለን። ዛሬ በጣም ደስ የሚል የሚነገር ነገር አለን። በክርስቶስ የሚያምን የእምነት አርበኛ ወንድማችን ወንድማችን ሰይፍ ስሙ ሰይፍ ይባላል። እንዲህ ስል ይጽፍልናል። የጌታ የኢየሱስ ክርስቶስ ሰላም በእናንተ ላይ ይሁን። እኔ ከሺያ እምነት የወጣሁ ነኝ። ስሜ ሰይፍ ይባላል። ከባቢሎን ኢራቅ ነው። ወደ ክርስቶስ መጥቻለሁ።

እልፍ አላፋት ኮንግራጁሌሽን ወይም ደግሞ መልካም ደስታ ላንተ ይሁን። ሰማይ ደስ ይለዋል፣ ምድር ደስ ይለዋል። የሰማይ መላእክት በሙሉ ደስ ይላቸዋል በአንተ መምጣት

ወንድማችን ከሽያ የመጣህ ወደ ኢየሱስ ክርስቶስ የመጣ ከእስልምና ወጥቶ ወጥተህ በኢየሱስ ክርስቶስ በማመን ወደ ብርሃን በመምጣትህ ደስ ብሎናል። ያ እግዚአብሔር ይባረክ ይሄ ነው።